የአዲስ አበባ ከተማ መሬት ልማት ቢሮ በለሚ ኩራ ክፍለ ከተማ በአዲስ አበባ ከተማ የመሬት ልማት አስተዳደር ተግባራዊ እየተደረገ ስላለው የሊዝግና የደንብ አፈጻጸም ዙሪያ ከባለይዞታዎች ጋር ውይይት አድርጓል። አዲስ አበባ ከተማ በዘመናዋል አለምልክት ዘመን ዘንድ ባለፉት ዓመታት የተሰሩ የልማት ስራዎች የሚደነቁ መዲናዋንም ዓለም አቀፍ ተወዳዳሪ ያደረጉ ስለመሆኑ የመድረኩ ተሳታፊዎች ሀሳባቸውን ሰንዝረዋል። ይህ ይሆን ዘንድ መዲናዋ በግና በአሰራር የተደገፈ አካሄድን ተግባራዊ ማድረጓ ህብረተሰብን ያሳተፈ የልማት እንቅስቃሴ ማከናዋና ለስኬቶቹ ማጠንጠኛ ስለመሆናቸውም የውይይቱ ተሳታፊዎች አንስተዋል። እየተከናወኑ ያሉ የልማት ስራዎችና ፕሮጀክቶች ያላቸው እንቅስቃሴና ውጤት እጅግ በጣም ከፍተኛ መሆኑ ማንኛውም ሰው የሚያውቀው ነው። በአንድም በሌላ መንገድ ቀጥተኛ ልማቱ ላይ ተሳታፊ ነን እና በዚህ በለውጡ መንግስት ከምንጊዜውም በላይ ደስተኛ ነን። እጅግ ጥሩ ጥሩ ላይን እይታ ያለው ልማት ተሰርቷል። ምንም ይሄ የሚያነጋግር አይደለም። አሁን ለሊዝ ህጉ ጋር ተይዞ የሚሰሩ ስራዎች መዲናዋ በህግና አሰራር የምትዳኝተውን ዘንድ የሚያስችሉ ናቸው ያሉም ሲሆን ህጉን በአግባቡ ለመገንዘብ ተጨማሪ ስራዎች ሊሰሩ ይገባል ብለዋል። እኔ አሁን ዛሬ ነው የሰማሁት ይሄንን ህግ፣ እውነት ለመናገር ሰምቼ አላቅም። እንዲህም አይነት አዌርነሱኝ ሀገር ስለሌለ ይሄ ይሄ እንደው ቢታይ የገባነውን የሊዙ ልም እኔ አሁን የመጥሪያ ከመጣ በኋላ ነው ማየት የጀመርኩትና እንደገና 2016 ወጣ የተባለውንም ብዙዎቻችን እኔን ጨምሩ አናውቀውም። 90% ወይም 98ም ሊሆን ይችላል 99% ሊሆን ይችላል ላንሰማ እንችላለን። ይሄ እኮ በቀጥታ እናንተን የሚያገናኝ ኬስ ከሆነ ለምንድን ነው ኤክስፕሌን ያልተደረገልን ህጉ ሲወጣ? የአዲስ አበባ ከተማ የመሬት ልማት አስተዳደር ቢሮ ጽህፈት ቤት ኃላፊ አቶ ሀብታሙ ፈይሳና ና የለሚ ኩራ ክፍለ ከተማ የመሬት ልማት አስተዳደር ጽፈት ቤት ኃላፊ አቶ አበበ ጌቱ ህጉ ህዝብና ሀገርን ተጠቃሚ የሚያደርጉ ሲወጡም፣ ተደጋጋሚ የግንዛቤ ስራዎች የተሰራባቸው በተለያዩ አማራጮችም ስለ መሰራታቸው ተናግረዋል። እስካሁን ድረስ በገዛ ፈቃዳቸው አገልግሎት ለውጥ ያደረጉ ባለይዞታዎች አለ ምናልባት አላወቅንም ህጉ ላይ በደንብ ግንዛቤ ያልፈጠራችሁ የሚለውን ጥያቄ እንደ ሁኔታው እንደ ሁኔታው አግባብነት ሊኖረው ይችላል። እንደ አጠቃላይ ባለይዞታዎችን በተቻለ መጠን ተደራሽ ለማድረግ ሞክረናል። ደጋግመንም ደግሞ ወደ ይዞታው አካባቢ ላይ በመሄድ የመለጠፍ ስራም ሰርተናል። የእጎ አተገባበር ዙሪያ ሌላኛው እኮ ነዋሪዎች የተነሳ ጥያቄ ነው። ከቤት ጋር ተለጥፎ ከ30% በታች በሆነ ከሙሉ ኤሪያው ከ30% በታች በሆነ ቦታ ላይ ሱቅ የሰራ ሰው እንዴት ነው ትሪት የሚደረገው? የአዲስ አበባ ከተማ የመሬት ልማት አስተዳደር ምክትል ቢሮ ኃላፊ አቶ መኮንን ታፈረ እጉ በርካታ አማራጮችን ያስቀመጠ ለህብረተሰቡ አማራጮችን የሚሰጥና ድሮንም ታሳቢ ያደረገ ነው ብለዋል። ደንቡ ላይም አማራጭ ያስቀምጣል፣ አያስገድድም። በፍላጎት ይላል። በፍላጎት እቀጥላለሁ ካለ ይቀጥላል። አይ አልፈልግም፣ አልቀጥልም፣ በንግድ ተሳስቼ ነው ወደዚህ የገባው ካለው አንድ ፐርሰንት ብሎ ደግሞ በግልጽ ያስቀምጣል። የለሚ ኩራ ክፍለ ከተማ ዋና ስራ አስፈጻሚ አቶ አድማሱ ደስቻሳ በአዲስ አበባ ከተማ መዘመንና መለወጥ ልክ የሚወጡ ሕግና ደንቦችን ወደ ተግባር የመቀየርና ተፈጻሚ እንደሆኑ ማስቻል ላይ ስራዎች ይሰራሉ ብለዋል። ሕግን ተከትሎ መስራት ደግሞ የነዋሪዎች ኃላፊነት ሊሆን ይገባልም ነው ያሉት። በህግና በስርዓት ለመመራት የሚወጡ ደንቦችና መመሪያዎች፣ ሕጎች በመንግስት ደረጃ፣ በግለሰቦች ደረጃ ተፈጻሚ መሆን መቻል ይኖርባቸዋል። ሕጉ ከወጣ የቆየ ወደ ተግባር መቀሪ ያለበት በመሆኑ ወደ ስራ መግባት በመመካከር መስራት ላይ መግባባትም ተደርሷል።